ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ዛሬ ምሽት አራት ሰዓት ላይ የሚደረገውን የቶትናም እና የማንችስተር ዩናይትድ የዩሮፓ ሊግ ዋንጫ ጨዋታን በተመለከተ የተለያዩ መረጃዎችን እያነሳን እንገኛለን። በጨዋታው ዙሪያ ላይ በጣም ትልቅ ትኩረት እንደተሰጠው ምንም ጥርጥር የለውም። ከጨዋታው ጋር በተያያዘ የመጨረሻ ሰዓት ላይ ሆነን የትኞቹ ነጥቦች የበለጠ መነሳት አለባቸው ከተጫዋቾች አሰላለፍ እንደዚሁም ደግሞ ከጉዳት ጋር በተያያዘ የሚለውን በተወሰነ ደረጃ ብንመለከት ጥሩ ይመስለኛል። እንግዲህ ትላንትና ነው ማንቸስተር ዩናይትድና ቶተናም ሆትስፐርስ ከሚያደርጉት ጨዋታ ጋር ተያይዞ የተጫዋቾቹን የስም ዝርዝር ወይም እነማንን በስም ዝርዝር ውስጥ አካተው ልከዋል የሚለው ነገር ይፋ የተደረገው። ትልቁ ዜና የነበረው በማንቸስተር ዩናይትድ በኩል የነዲ ጎዳሎ ጆሹዋ ዚርክ ዚ ወደ ጨዋታ መመለስ ነው። ሌኒ ዮሮን ጨምሮ እነዚህ ተጫዋቾች ከማንቸስተር ዩናይትድ የተጫዋቾች ጉዳት ዝርዝር ጋር ተያይዞ ስማቸው ሲነሳ ስለነበረ የጆሹዋ ዝር ጊዜ በተለይ በጣም ብዙ ሰዎችን የገረመ ይመስለኛል። አይደለም ሲዝኑ መጨረሻ ድረስ ተብሎ ነበር። የዝር ጊዜ መጀመሪያ አለ እና ከዚህ አንጻር ቅድም ስታነሽ የነበረው ጋር ደምሬ ነው ማየው። የመጀመሪያው በማንቸስተር ዩናይትድ በኩል አንዳንድ ተጫዋቾች ሌትሊ ኔትሊ ማለት የውድድር ዓመቱ ሊገባደድ እየተቃረበ ባለበት ሰዓት ላይ ጥሩ የሚባል ብቃታቸውን ማሳየት መቻላቸው እንደ ከነ ካዚሜሮ የሚገኘው አገልግሎት አሪፍ ሲሆን፣ ማንቸስተር ዩናይትድ አሪፍ የመሆን እድሉ በጣም ሰፊ ነው የሚሆን። የማንቸስተር ዩናይትድ እና የአሞሪም ምርጡ የሚባለው ተጫዋች አማድ ዲያሎ ከጉዳት መመለሱ ከተመለሰ በኋላ ነንበሮ ፋሲስቱን ጨምሯል። ከተመለሰ በኋላ ጎልም አስቆጥሯል። ከዛ በኋላ እያገኘ የመጣው የመጫወት እድል የመጫወት እድሉ እንደገና ሲጨምር የመጫወት እድሉ እያደገ ሲመጣ አማዲያሎ ምን ማድረግ እንደሚችል ማንም ሰው ቢሆን በቀላሉ የሚረዳው ነው። ይህንን ምንም ምንም የምትከራከሪበት ነገር እኮ አለ። ስለዚህ ማንቸስተር ዩናይትድ በማጥቃት አቅም ዩሮፓ ሊግ ላይ የተሻለ ነው የምንል ከሆነ እዚህ መሻሉ ላይ አማዲያሎ አይነት ተጫዋቾች መመለሳቸው ተልብስ ይረዳል። በደንብ በደንብ አድርጎ ነው የሚረዳው። ማንቸስተር ዩናይትድን ይበልጥ የተሻለ ከማድረግ አንጻር አሁን እንደገና ደግሞ የማንቸስተር ዩናይትድ ተጫዋቾች መካከል የተጎዱት እነ ጆሹዋ ዚዎች ጊዜ እነ ሌኒ ዮሮ፣ እንደዚሁም ደግሞ ቅድም ያጠራነው የአሞሪም ሲስተም ተመችቷቸዋል ከሚባሉ ተጫዋቾች መካከል አንደኛው ዳሎት ስለሆነ እሱም መመለስ ለአሞሪም በጣም ትልቅ ነገር ነው። በጣም በጣም በጣም ትልቅ ነገር ነው የሚሆነው። ስለዚህ ልጅ የተሻሻሉ ተጫዋቾች አሉ፣ ተሽሏቸው ደግሞ የተመለሱ ተጫዋቾች አሉ። ከዚህ አንጻር ማንቸስተር ዩናይትድ ለኮምፕሌን የሚመቸው ነገር የለውም። አሁን የእነዚህ ተጫዋቾች መመለስ አሪፍ ዜና ሆኖ ፉል ናይኒ ሚኒትስ መጫወት ይችላሉ ወይ ሰሚኒትስ ነው ወይ የሚያገኙት የሚለው ነገር አለ፣ ይሄ ይሄ ነገር አለ። ግን መኖራቸው በራሱ ግን የሆነ ወቅት ላይ ግር ቢልሽ የሆነ ወቅት ላይ እገዛ ብትፈልጊ ከተጫዋቾቹ ማግኘት የምትችበት መጫወት የምትችበት ደረጃ ላይ ደርሰዋል ነው። ይሄ እድል ቶተንሃም ጋር አለ ወይ የለም? አንዳንዶቹ ፍ ኮርስ የቆዩ ናቸው። ኒው ኢንጁሪ የሚባለው እኔ በዛሬውም ጨዋታ ላይ ሙሉ በሙሉ ከስኳድ ውጭ ያለመሆኑን ነው ማውቀው። የሳር ነው እንጂ የነሱ ወሳኝ የሚባሉ ተጫዋቾቻቸው አንደኛው ማዲሰን ነው። ማዲሰን በቃ በፍጹም እሱ የሚገኝበት እድል የለም። አሁን ከአንድ ሰዓት በፊት መቼ ይመልሳሉ እነዚህ ቶተንሃም ተጫዋቾች ተብሎ ኩሎስኪን፣ ማዲሰንን እንደዚሁም ሳርን እንደዚህ ፎቶቸውን አውጥቶ ሲናገር ነበር። እነዚህ ተጫዋቾች በዛሬው ጨዋታ ላይ የሉም። ሜን ማኖቻቸውን ነው ያጡት ፖስቲኮግሎ ግን እነዚህን ተጫዋቾች አጥተውም ጭምር ነው እነ ቦዶ ግሊምትን ደግሞ አሸንፈው ለፍጻሜ የደረሱት አይደል። ግን የፍጻሜ ጨዋታ ላይ የሚኖርን ጫና ከመቋቋም አንጻር ማዲሰን ይሻላል ማዲሰንን ከሚተካው ልጅ፣ ኩሉሴቭስኪ ይሻልሻል እሱን ከሚተካው ልጅ። ምንም ጥያቄ የለም ደህና ቢሆኑ እነዚህ ያሉ እነዚኞቹን አያስገቡም ነበር። ግን አንዳንዴ በሆነች ጠባብ አጋጣሚ ቢሆን የምታገኛትን እድል በደንብ የሚጠቀሙ ደግሞ ተጫዋቾች አሉ። ኪወር ለዚህ ምሳሌ አይሆንም። ማጋሬሽ ባይጎዳ ኖሮ ኪዮር እድል ያገኝ ነበረ አያገኝም። ግን እድሉን ሲያገኘው ግን ኪዮር በጣም አሪፍ ሆነ። በኋላ በቀደም ዕለት እንደተናገር ነው ሰርቬይ ሲሰራ የአርሰናል ደጋፊዎች ማን ይሸጥ ተብሎ ዝርዝር ውስጥ ሲገባ ማርቲኔሊ ቢሸጥ ይሻላል የሚሉት ይበልጣሉ። ኪዮር ይሸጥ ከሚሉት ማርቲኔሊ፣ ትሮሳርድ፣ ዚንቼንኮ ምናምን እያሉ ነው። እነ ዚንቼንኮ ኤክስፔክትር ስለሆነ ነው ማለት ነገር ግን ከጋብርኤል ማርቲኔሊ እና ከትሮሳርድ ሊያንድሮ ትሮሳርድ ያነሰ ነው ኪወርን የመሸጥ ፍላጎታቸው ያርሰናል ደጋፊዎች ነው። ምል ያገኘው እድል ጥቂት ነው፣ በጥቂቱ እድል ደግሞ ተጠቅሟል። ስለዚህ የነዚህ የነ ማዲሰን የነ ኩሉሴቭስኪ ያነ ተጫዋቾች አለመኖር በዛሬው ጨዋታ ላይ ሌላ ጀግና ለመፍጠር እድል ሊሆን ይችላል። ጨዋታው ራሱን ጀግና አድርጎ ማውጣት እስከቻለ ድረስ በአንጂ ፖስቴኮግሉ የሚመረጠው ተጫዋች ልልሽ ፈልጌ ነው። ስለዚህ ያልተጠበቁ ጀግናዎች ሊኖሩ ይችላሉ። ዛሬ ነባር ጀግናዎች የበለጠ ማንነታቸውን ሊያሳዩ ይችላሉ። እኔ ግን ጎል ያለው ጎል ያለው ጎል ያለው ስልሽ፣ ኦፍኮርስ ጎል ይኖረዋል፣ ግን በደንብ ያለው ይመስለኛል። ልክ ነው። ይህንን እንድንገምት የሚያደርገን አንድ መነሻ ይሆናል ብዬ ማስበው ትላንት የሁለቱም ባህሪ ነው። የሁለቱም ባህሪ ነው። ቶትናም በኩል ጎል ማግባትም ጥሩ ነው። ማንችስተር ዩናይትድ ጎል ሲገባበትም ብዙ ነው። አልሽኮ ቅድም ቅድም አልኩ ቶትናምም ደግሞ ምንም ችግር የለበት። ቶትናምም ደግሞ ጎል ለማስተናገድም ብዙ፣ ጎል ለማግባትም አስራ ሰባተኛ ሆኖ ፖዘቲቭ ጎል ዲፈረንስ ያለው ቶትናም ነው። መቼም አይቻል አቅም እንደዚህ። አዎ ልክ ነው። ትናንት ስናነሳ እንደነበረው ነው። ይሄ ቶፕ ሲክስ ውስጥ ያለ ነው። በፕሪምየር ሊጉ ብዙ ጎል በማስቆጠር እኮ እና የቶትናም ጎል የማስቆጠር አቅም በጣም ከፍ ያለ ነው። ግን ደግሞ እንደገና ጎልም ደሞ የማስተናገድ አቅሙም አለ እና ከሁለቱም ባህሪ አንጻር በመነሳት የዋንጫ ጨዋታ ነው ብለው በጣም የተለየ ጥንቃቄ ካላደረጉ በስተቀረ ጎል የምናይበት እድል፣ ጎል ማለት በዛ ያሉ ጎሎች የምናይበት እድል ሊፈጠር ይችላል ነው አሁን ካነሳናቸው የተጫዋቾች ጉዳት እንደዚሁም ደግሞ የተጫዋቾች ወደ ጨዋታ መመለስ ጋር በተያያዘ እንዴት ሊሆን ይችላል ታዲያ አሰላለፉ፣ የሚለውም ሰዎች ፕሮባብል ላይን አፑን ፕሬዲክት ይደረጋል ከጨዋታ በፊት እና በቶትናም በኩል ያው አራት ሁለት ሶስት አንድ አጫወት ነው የሚከተሉት እና ቪካሪዮ ያው አለ ግብ ጠባቂው። እሱ ጎበዝ ነው በነገራቸው በጣም በጣም እንዲሁም የእሱ የመጎዳት ቶትናምን ዋጋ አስከፍሎታል። አንድ እሱ ነው። ከዛ በኋላ ፔድሮ ፖሮ፣ ሮሜሮ፣ ቫንደቬን እንዲሁም ደሞ ኡዶጊ፣ ቢሶማ፣ ሳር አሁን አንተ ስትናገር የነበረው ጆንሰን፣ ቤንታንኮር ሰን እና ሶላንኬ በ ቶትናም በኩል የመጀመሪያ ተሰላፊነት ቦታን ያገኛሉ ተብሎ የሚጠበቁ ተጫዋቾች ናቸው። የሶን መመለስ እንደ አንድ እንደ ፖዘቲቭ ነገር ሊታይ እንደሚችል በተደጋጋሚ እየተነሳ ነው የሚገኘው። ጆንሰን ነገራችን ላይ የቶትናም አንዱ ችግሩ አሁን ተጫዋቾችን ስትጠሪ ተጫዋቾቹ ላይ ያለውን ነገር አእምሮ ላይ ያሰብኩት አንዱ የቶትናም ችግር ሆኖ የሚታይን ከተጫዋቾቹ ማንነት አንጻር ቀደመ ሁለት ሶስት ካገባሽበት ይሄ ሪያክት የማድረግ የሚያደረግ ቡድን አለ፣ አዛምሮ ነው የሚሰጠሽ። እንደውም ቶተናም እኔ እኔ በዘንድሮ ጎል ቀድሞ ሲያገባ ይገባበታል ብዬ ነው የምገምተው። እንደዛ አይነት ግምት እንድንይዝ ያደረገን ነው። ስለዚህ የመጀመሪያ ተሰላፊነት ቦታ ሊያገኙ የሚችሉት በቶተናም በኩል ቀደም ሲል የጠራ ናቸው ናቸው። በማንችስተር ዩናይትድ በኩል ደግሞ ያው ሶስት አራት ሁለት አንድ አሰላለፍን ይጠቀማሉ። ኦናና ምንም ጥርጥር የለውም፣ በዚህ ጨዋታ ላይ ይጀምራል እና ቀዳሚ ተሰላፊነት ቦታን ያገኛል። ከዛ እነ ዮሮ፣ ማጓየር፣ ማዝራዊ፣ ዳሎት፣ ካዚሚሮ፣ ኡጋርቴ፣ ዶርጉ፣ አማዲ፣ ያለው ፈርናንዴዝ እና ሆጅለንድ የማንችስተር ዩናይትድ የመጀመሪያ ተሰላፊነት ቦታን ያገኛሉ ተብለው የሚጠበቁ ተጫዋቾች ናቸው እና አሰላለፉ በዚህ መንገድ ነው ሊሆን የሚችለው አሳማኝ ነው ብዬ ነው። አሊያንድሮ ጋር ናቸው በግራ በኩል ማለት ነው። አማዲያሎ አሊያንድሮ ጋር ናቸው፣ አማዲያሎ ጋር ናቸው በግራ ያኛው በቀኝ። አይ አይደለም ማንቸስተር ዩናይትድ ላይ እዚህኛው ፖሲብል ላይን አፑ ላይ ጋር ናቸው። የለም የለም። ኦናና አለ፣ ዮሮ፣ ማጓየር፣ ማዝራዊ፣ ዳሎት፣ ካዜሚሮ፣ ኡጋርቴ፣ ዶርጉ፣ አማዲያሎ፣ ፈርናንዴዝ ና ሆጅላንድ አይ ጋር ናቸው እንኳን ይገባል። ታይው ይገባል መግባት አርጎት ነው ነው ምትለው? ባይገባ አይ ይገባል። እኔ ግን የውነት አሁን ውስጤ የሚነግረኝን ነገር ልንገር ማለ የሚሰማኝን ስሜ አሊያንድሮ ጋር ናቸው ይገባል። የመጀመሪያ ሰላፊ ይሆናል። የማንቸስተር ዩናይትድ ደጋፊዎችን ያበሸቃውን ብሽቀት ዛሬ የሚክስ የሚክስ ይመስለኛል። እንዴት እኔ እንደዛ ነው የሚሰማኝ እኮ። አሁን ትላንትና እያየው ነበረ ትሬኒንጋቸው። እሺ አሌሃንድሮ ጋር ናቸው የትሬኒንግ ፕሮግራሙ ላይ ትኩረት የካሜራውን ትኩረት ከሳቡ ተጫዋቾች መካከል አንደኛው አሌሃንድሮ ጋር ናቸው እና በዛሬው ጨዋታ ላይ ያንን ስሜት ፈጥሮብኛል። ብቻ ለእኔ በጣም የተለየ የመነቃቃት ስሜት አየሁበት ጥሩ የሆነ ነገር አሳይቶ እንደዚህ ያለ አይደል ይሄ ይሄ ጭክን ያለባቸውን ጭክን ያለው ልባቸውን ይሸጥ ምናምን የሚለውን ነገራቸውን እና ቆየው ይሆን እንዴ ወደሚል የማመንታት ስሜት የሚያመጣ ነገር አሌያንድሮ ጋርናቾ የሚያሳይ ይመስለኝ። እስቲና ያለን አዎ፣ ምክንያቱም ዳሎ ዛሬ ትላንት ዳነ ተብሎ ዛሬ እንደዚህ ይገባለሁ እያል አልጠብቅምሽ። አይ እስቲና ያለን። ለማንኛውም ግን አንዳንድ ጊዜ ደግሞ ተጫዋቾች በ ልምምድ ሜዳ ላይ የሚያሳዩት ሪቻርሊሰን አላልሽ እንዴ ቶተንሃም ነ አይ አላልኩ እንደሱ አላልኩም የሪቻርሊሰን የመጀመሪያ የመጀመሪያ ቀደም የተሰላፊነት ቦታ ላይ ያሉ ተጫዋቾችን ነው ይሆናል ተብሎ ው ይሆናል ተብሎ ከተጎዱት እና ከጉዳትም ከተመለሱት አቬይለብል ከሆኑት ተጫዋቾች በመነሳት ው ማለቀበላቸው አሰላለፎች ስላሉ ነው እሺ ሌላው ግን ሁለቱ አሰልጣኞች ደግሞ ጋዜጣዊ መግለጫ ኮ ሰጥተዋል አደለም አሞሪም ምምም ተናግሯል አሞሬም ይሁንሽ በአሁንም ድረስ አሁንም ድረስ የእንግሊዝ ሚዲያዎች ያላቆሙት ነገር ምንድን ነው በማንቸስተር ዩናይትድ እና በቶተንሃም አሰልጣኝ ማን ነው የበለጠ ጫና ውስጥ ያለው የሚል የጫና ልኬታል አሞሪም አለ የተባለው ነገር ምንድን ነው ውል ቢ ስቲል ፋይን ነው የሚለው ውል ቢ ስቲል ፋይን ምን ከሆነ በሚቀጥለው የውድድር አመት ቻምፒዮንስ ሊግ ላይ ባንኖር በሚቀጥለው የውድድር አመት ላይ አውሮፓ የክለቦች ውድድር ላይ ጭራሽ ባንኖር ትኩረት የምናደርገው ፕሪሚየር ሊግ፣ ኤፍ ኤ ካፕና ካራቦ ካፕ ላይ እንዲሆን የምንገደድም ከሆነ ዊል ስቲል ቢ ፋይን፣ ምንም ችግር የለውም የመሻሻል ሂደታችንን ወደ ኋላ የሚጎተት ነገር አይኖርም፣ ነው እሱ ሚል ታምኘዋለች። ሌላ ምን ሌል ይችላል? አይደለም እኮ የእሱ ሀሳብ ነው ሙያው ወይም ያለበት ኃላፊነት ያንን ለመስገድገታል ብለን እንረዳ። ግን ለአንቺ የማቀርበው ጥያቄ ወይም አንቺ እንድናወራበት ግን ስቲል ማንቸስተር ዩናይትድ በሚቀጥለው የውድድር አመት ዩሮፓ ሊግም ኮንፈረንስ ሊግም ቻምፒዮንስ ሊግም ሳይኖር ለዶሜስቲክ ውድድሮች ብቻ ማንቸስተር ዩናይትድን ማሰብ አይከብድም ወይም ም ማለት ስቲል ለማን ዩናይትድስ የሚባል ነው? አይ ይከብዳል። በጣም ከባድ ነው። ግን ደግሞ ከሆነ ግድ መቀበል ያለባቸው ነገር ነው ብዬ ነው የማስበው። ከባድ ነው። ኩል በተለኝ መቀበል እኮ አማራጭ አለች። ምን ታረጊያለሽ? አልቀበልም ብት ምንም አታረገውም። ከሆነ መቀበል ነው የሚለው ኦፕሽን። ልክ ነው። ምንም ኦቪየስ ነው። ግን ዝም ብለሽ ከማንቸስተር ዩናይትድ ታሪክ ከማንቸስተር ዩናይትድ ክብር እና ታላቅ ቡድንነት አንጻር ኖ ዩሮፒያን ኮምፒቲሽን አት ኦል ሲሆን ምንም የዩሮፓ የክለቦች ውድድር ላይ አለመኖር ከባድ ነው። ግን በግድ ጎትተው ደግሞ ለእኔ በግድ ጎትተው ነው ብዬ የምረዳው እንደውም ለአሞሪምና ለማንቸስተር ዩናይትድ ፕሪምየር ሊጉ ላይ ትኩረት ለመስጠት አሪፍ ነው ምናምን ብለው የሚያስቡ ሰዎች አሉ። አዎ ፕሪምየር ሊጉ ላይ ትኩረት ለመስጠትም ብቻም ሳይሆን በደንብ ራሱን ለማጠናከርም በቃ ፎከስ ለማድረግ ብዙ የውድድር ጫና ሊኖር ይችላል። ሌሎች ተጨማሪ ውድድሮችም ካሉ ግን እኔ ከዚህ ጋር የሚስተካከል አይመስለኝም። ማለት በቃ እየተሻለ የሚሆነው በሆነ የአውሮፓ ውድድር ላይ ማንቸስተር ዩናይትድ እየተሳተፈ እያቃተውም ቢሆን ቢሳተፍ እኮ እንደዛ ነው እኮ። አሁን አሁን ስቲ ለምሳሌ እኔ ለማንቸስተር ዩናይትድ በቂ ጊዜ ያገኛል ለፕሪሚየር ሊጉ ምናምን ምናምን ተብሎ ሲነገር ራሱ ልክ አይመስለኝም። እውነት ነው ይመስል ለዚህ ብቁ ነው። ለሁሉም ጨዋታዎች በቃ ይህንን ሲያጣ ሊያንገበግበው ይገባል እኮ ነው የሚለሽ። ለሁሉም ጨዋታዎች ትኩረት የመስጠት ፊት የመሆን ብቁነትን ማንቸስተር ዩናይትድ ማዳበር አለበት፣ ትልቅ ክለብ ስለሆነ። አሁን ኖቲንግሃም ፎረስት ለምሳሌ በሚቀጥለው የውድድር አመት በአውሮፓ ውድድር ላይ ሲሳተፍ ይቸገራል ተብሎ ቢወራ ልክ ነው። ኤክስፔሪንስ ነው፣ ስኳዱንም ታያለ፣ ብዙ በሳምንት አንድ ጨዋታ መጫወት የለመዱ ናቸው ልትል ትችላለ። እንደዚህ እንደዚህ አይነት ነገሮች በኔጌቲቭ ልታነሳቸው የምችላቸው ነገሮች ይኖራሉ። ለማንችስተር ዩናይትድ ሲሆን ግን ያ የሀሳብ ራሱ ያው መፈቀድ የለበትም ነው ነው ነው ነው ማለት ትልቅ ነገር ስታጪ ባጣሹ ትልቅ ነገር ጎን ምቾት ፈልገሽ እንደውም አሪፍ ነው ምናምን አትበይ። ገብቶ ያጣሹ ትልቅ ነገር ነው በቃ አንገበግብሽ የሚገባው ትልቅ ነገራተሽ ለነገሩ ነው የዘንድሮ ምናምን ምናምን ብለሽ ኤክስኪዩዝ አትስጭ። ይህ አስተያየት ብዙ ጊዜ ይሰጣል። በተለይ በውስጥ ውድድሮች ላይ ለምሳሌ በኤፍኤ ካፕ ላይ ሌሎችም ክለቦች ቢሆን እየተወዳደሩ ከቆዩና በፕሪምየር ሊጉ ላይ ዋንጫ የማንሳት እድላቸው ከፍ ያለ ከሆነ ለዛ ነገር የበለጠ ትኩረት ቢሰጡ ምናምን ብሎ ደጋፊዎች ናቸው ግን ይህንን አስተያየት የሚሰጡት። ተጫዋቾችም አሰልጣኞችም ይህንን ነገር እኔ ሲናገሩ ሰምቼ አላውቅም። አይ እንደዛማ ካሉ የሚበላሽባቸው ነገር አለ። ነገር ለፍሬንድ ቤት ለሚስት ምናምን እንደዛ ሊሆን ይችላል። ለቤስት ፍሬንዶቻቸው ሊያወሩ ይችላሉ። እንኳንም ወጣን ምናምን ነገር ሊሉ ይችላሉ። ሞር ይሄ አሁን ለምሳሌ የሌስተር ሲቲ አይነት የፕሪሚየር ሊግ ሻምፒዮን ስትሆኝ ነው እንጂ ሲቲ ስትሆኝ ግን ሁሉንም ማሸነፍ እኮ አለብሽ ሊቨርፑል ስትሆኝ ሁሉንም፣ ኳድራፕል ዊነር ብትሆኝ፣ ትሬብል ዊነር ብትሆኝ ነው፣ ክብሩም ሁሉም ነገር በጣም ከፍ የሚለው። በቻምፒዮንስ ሊግ ላይ አለመኖር ውስጥ ያለ ምቾት ለማንቸስተር ዩናይትድ አሪፍ ተብሎ መገለጽ የለበትም ነውር ነው ነው የምለው። በቻምፒዮንስ ሊግ ውስጥ ሁሌም መታጣት ከሌለባቸው ክለቦች መካከል አንደኛው ማንቸስተር ዩናይትድ። በምን ይግባ? በፕሪምየር ሊግ ውጤቱ ይግባ፣ በምን ይግባ? በዩሮፓ ሊግ ሻምፒዮንነቱ ይግባ። እሷር ለሚለኔ ጥያቄ ጥያቄው ስ ክብራቸው ያንን ያስገድዳል። ያንን ግዴት ይጥለባቸዋል። አለመኖራቸው ያልተለመደ ነው። አለመኖራቸው ኖርማል እየተደረገ መወሰድ የለበትም ነው የምለው እና አሞሪም ይሄንን ብሏል። አሞሪም ለምን ሊል እንደሚችል መገመት ከባድ አይደለም። ነገር ግን ከሱ ውጪ ስናስበው ግን እንትን አይደለም። ሌላ አንድ የተሰጠ አስተያየት ልንገርሽ ሽሞ ከዚህ የቬንገር መቼም ትልቅ መነጋገሪያ ሆነዋል። ከዩሮፓ ሊግ ውድድር ላይ የዩሮፓ ሊግ አሸናፊ የቻምፒዮንስ ሊግ ተሳታፊ ይሆናል የሚለውን ማውጣት ውድድሩን በቀላሉ እንዲረሳ ያደርጋል የሚል ትንታኔ ተሰርቶ አይቻል። ተስማሚ ያለሽ ነ የትኛው ውድድር ዩሮፓ ሊግ እያልኩ ዩሮፓ ሊግ እዛው እዛው እየተሳተፈ ዩሲኤል ቻምፒዮንስ ሊግ ፕራይዝ ሪሙቭድ የሚሆን ከሆነ ቬንገር እንዳሉት የዩሮፓ ሊግን ዋንጫ ያሸነፈ በቻምፒዮንስ ሊግ ይገባል የሚለው ነገር የሚወጣ ከሆነ ዩሮፓ ሊግ ይሞታል። የሆነ የሚቀንሰው ነገር አለ። እኔም እንደዚህ ይሰማኛል። እኔም በመጀመሪያም ደረጃ ኢሮፓ ሊግን ያሸነፈ እዛው አውቶማቲካሊ ለሚቀጥለው የውድድር አመት ኢሮፓ ሊግ ላይ ይሳተፍ የሚለውን ሀሳብ አልደገፍኩም። እኔ የሆነ እድገቱ መኖር አለበት ብዬ ነው ማስበው። የኢሮፓ ሊግ ሻምፒዮን መሆን እና ደግሞ ወደ ሻምፒየንስ ሊግ የሚያስገባ ውጤት፣ ከዛ ደግሞ የኮንፈረንስ ሊግ ሻምፒዮን መሆን፣ ከዛ ደግሞ ሌላ እድገቱ ኢሮፓ ሊግ ላይ የሚያስገባ እንደዚህ ነው መሆን ያለበት። በቃ ይሄ የተለመደው ትሬንድ የፉክክሩን ሂደት የበለጠ ከፍ ያደርገዋል። እና ያሸነፉም ደግሞ ክለቦች እድገታቸው መታየት አለበት መሰጠት አለበት ያ እድገት ብዬ ነው ማስበው። ስለዚህ እንደተባለው እንደነዚህ አይነት ስጋቶችንም አብሮ ይዞ ሊመጣ ይችላል። በቃ ኤሮፓ ሊግ ላይ የሚሳተፉት ክለቦች በሚቀጥለው የሚወድድር አመት እዚሁ ላይ ነኝ የሚል ሀሳብ እንዲይዙ ሊያደርጋቸው ይችል ይሆናል። በእርግጥ የኤሮፓ ሊግ ሻምፒዮን መሆን ማለት ቀላል ነው ለማለትም አይደለም እኮ በጣም በቀላሉ የሚገኝ ነው ያን ያክል ፉክክር የለውም ብሎ ለመናገርም አይደለም። ግን ደግሞ ያንን ፉክክር ማሸነፍ ሌላ እድገት ይዞ ሲመጣ የበለጠ ፉክክሩን ሞቅ ያደርገዋል። ሌላ የምትጓጊበት ነገር ሲፈጠርልሽ አሁን ለምሳሌ የዩሮፓ ሊግ ሻምፒዮን መባል ነው የበለጠ አእምሯቸው ውስጥ ያለው። ይህንን እኮ ካሽን ኦፍ ሻምፒዮንስ ሊግ እገባለሁ የሚለው ነው ሀሳባቸው ውስጥ የሚኖሩት ቶተንሃምና ዩናይትድ ሁለቱም ነው የሚኖሩ፣ ይበልጠረ ሻምፒዮንስ ሊግ የሚለው ይመስለኛል። ስለዚህ የውድድሩ እድገት ነው፣ ቢግ ፕራይዝ ነው። ልክ ነው ታዲያ፣ ትልቁን ስጦታ ትልቁን ሽልማት መንጠቅ ነው የምታወጭ፣ ትልቁን ጉጉት አውጥተሽ። ፕሮግራሙን እና ውድድሩን ውደዱት የሚባል ነገር የለም ሊኖርም አይገባውም ብዬ አምናለሁ፣ ለማለት ነው። በራሱ ግን ትልቅ ሽልማት ነው፣ ወደ ቻምፒዮንስ ሊግ የመግባት እድል በዩሮፓ ሊግ አሸናፊነት መገኘት። እሺ፣ ስለዚህ ፕሮግራማችንን እዚህ ላይ ዛሬ እናጠናቅቃለን። መልካም ጨዋታ እንዲሆነላቸው ነው የምንመኘው። ከጨዋታው በፊት ደግመን ለማግኘት ነው መገናኛ እንገናኛለን። አብራችሁን ስለነበራችሁ በድጋሚ በጣም እናመሰግናለን። ቀናችሁ ተባርኮ ይቀጥል ኢትዮጵያ